እና ጓደኞቼ እንዴት ናችሁ? ለእኔ ደህና ናችሁ ባይ ያለውላችሁ ያው ምግብ እየሰራው ነው እላችኋለሁ። ላይክ ሰብስክራይብ እንዳትረሱት። የምታበረታቱኝ ሁሉም በርች በጣም የምትሉኝ፣ አመሰግናለሁ። ከልብ አመሰግናለሁ። ሰብስክራይብ ያደረጋችሁን፣ ላይክ ያደረጋችሁን፣ ሼር የምታደርጉልኝ ሁሉ ጀዛኩሙ ላሁ ኸይረን። በተረፈ ምን ይመስላል የዛሬው ውሏችን? ሆናቸዋለሁ መኮረኒ በስሉ አጣፍ ያስቀምጨዋለሁ ስጎ ሲያበቃ ያው መብላት ነው ማለት ነው። ይመስላችኋል ይሄ

እኔም ደግሞ ዝም ብዬ ነው ቪዲዮ ለመቅዳት ያክል ነው እንጂ ያው ምግብ አሰራር አይደለም። ዝም ብዬ ነው የእኔ የምሰራውን ላሳያችሁ ብዬ ነው። ዛሬ ምሳ ማለት ነው፣ ምሳ መኮረኒ ይበላል እንዴ እንዳትሉኝ ግን አይነት ተጋባነንኛ ስንፈልግ ከአብዛ ስንፈልግ መኮረኒ ይላችኋለሁ። ዛሬ ምሳችን መኮረኒ ሽራይቁም

ይህ የተከፈተ በትናንሽ የተቆረጠ አላጋ ዶሮ ጫማ ይታያል። እንግዲህ ዝም ብላችሁ ዩቲዩብ የሚያየው በደንብ ቆንጆ ካሜራ የሚቀረጽ የሚያቀነባብር ኤዲት የሚያደርግ ነው። እኔ ደግሞ በደንብ ኤዲት አላደርግም፣ ዝም ብዬ ነው የምለቀውና። ምግቡ ቆንጆ ሆነ አልሆነ ኢትዮጵያ የእኛን ምግብ ጥሩ ሆነ አልሆነ ማለት ነው እኔ አሁን የሰማሁት መረጃ ነው ልንገራችሁ ብዬ ነው እኛ የምንሰራው ስራ ቁም ነገር ይሁን አይሁን እሱ እኛን አያዳምጥም ነገር ግን የቪዲዮ ኤዲታችንን ያያል ኤዲት በደንብ አሁን እኔ አንድም ደህና ቪዲዮ የለኝም ከላይ እስከታይ ማለት ዝም ብዬ እየለቀልኩ ምክንያቱም ስልጌ ያን ያህል ጥሩ ካሜራ የለውም አያነሳም፣ በደንብ ማለት ነው። እንደ ስልካችሁ አይነት ነው። አንድ እሱ ነው። ሁለተኛ ደግሞ እየሰራውኝ በርቀት ሆኖ የሚቀርጸኝ ቢሆን ጥሩ ነው። እኔ የማስቀምጥበት ራሱ ምንም ምቹ ቦታ የለም። እዛ ላይ ባስቀምጠው ራሱ በእርግጠኝነት ይወድቅና በዛ በሽርኩቻው ገብቶ አላስ ገደል ገባ ማለት ነው። እና ምንም አይመቸኝም። ያው ዝም ብዬ ግን እስኪ ልን ለማመድበት ለማመድበት የኢትዮጵያ ግን የሚዘርቅ አይመስለኝም። እንደ ህጉ ከሄድን እንደ ህግ በኢትዮጵያ ህግ ከሄድን የሚዘርቅ አይመስለኝም። ላቸዋለሁ ስቲ ናዋለን ናዋለን ማለት ያስተካከል ይሆናል። አናቅማ ተስፋ አትቁረጭ ብለውኛል። በቪዲዮ እርግጥ እኔ የሰው ቪዲዮ አልለቀኩም እስካሁን ድረስ ያው አንዳንድ አስተማሪ የሆኑ ነገሮች እንትን ብቻ ነው የለቀኩት አንድ ዳዋ እና አንድ ቁርአን ብቻ ነው እና ሌላ አንድ ከኔ ጋር ቀነባ ብሬ የሆነ አንድ ብቻ ነው እንጂ የሌላ ሰው ቪዲዮ አለቀኩም። ግን ህጉ በጣም ከባድ ነው። እኔ ስገባ ነው ብዙ ነገር ያወቅኩት እንጂ ከበፊት ቀላል ይመስለኝ ነበር። ግን ብለ ዩቲዩብ ላይ ሰርተ ለቀቀ ይመስለኝ ነበረ። ዋናው ደግሞ የሌላ ሰው ቪዲዮ አለመልቀቅ ቀላል ነው መተው ይቻላል፣ አለመስራት፣ የራሳችንን ብቻ መልቀቅ ይቻላል። ግን ኤዲት ማድረግ እኔ አልችልበትም ቪዲዮ ኤዲት ማድረግ አንድ እሱ ነው። በደንብ ካሜራ በደንብ መቅረጽ፣ ጥርት ያለሆኑ ሰዎች ሲያዩት የሚያጓጓ የሆነ የለም። እንደዛ ማድረግ ደግሞ አልችልም። ስልክ ሲጀምር በዚህ ስልክ እንዴት አድርጌ ነው ኤዲት ማድረጋው? አደርጋለሁ። ኤዲት አደርጋለሁ ግን አያምር እና ያው ባለቲን ጀምር ያለው እናንተ ከአበረታታችሁን ግን ይችም አካፋምላችኋለሁ። ለማንኛውም ስጎዬ በሰረት ከዛ ያው መኮረኒያችሁ ላይ ጨምራችሁ መብላት ነው። አለቀላችኋለሁ